የኤሊ ልጆች በደሉ፣ እግዚአብሔርን ሲበድሉ እግዚአብሔር ታቦተ ጽዮን እንድትማረክ አደረገ። ጦርነት መጣ። አፍኒንና ፊናስም አስመሳይ ሆነው ሳለ እውነተኛ ካህናት መስለው ታቦቱን ተሸክመው ሄዱ። ታቦቱን በድለው ታቦቱን ተሸክመው ሄዱ፣ ተሸክመው ሄዱ። እግዚአብሔር ካህናቱን አስገድሎ ታቦተ ጽዮን ተማርካ ሄደች። ታቦት የእግዚአብሔር ከሆነ ለምንድን ነው የሚሰረቀው? ይላል። ራሱን ያልጠበቀ ታቦት እንዴት አንተን ይጠብቃል? ይላል። ለምን ይመስላችኋል? አልመቸው ሲል ነው የሚሰረቀው። እቤት ሌባ ሲበዛ እንደ ገልማቸው አልኩ። ምን አንድ የበረሃ አባት የተናገረው ነገራቸው። እብድ ከደጅ ሆኖ ድንጋይ ሲወረውር በጊዜ ካላስቆምከው እና የመጀመሪያውን ድንጋይ አውጥተህ ካልጣልክ ቀኑን ሙሉ ሲወረውር ከኋላ ድንጋዩ ከቤት ሞልቶ አንተ ወጥተህ ትሄዳለህ። ሲከመር ማረፊያ ታጠና ወጥተህ ትሄዳለህ። እና አብዲ ወረወረው ብዙ አለን። ድንጋይ ሲበዛ ሰው ይወጣል። ወጣ ሄደች። አፍሪንና ፊና ሶስት በደል በድለዋል። ምን የቄስ በደል ምን ያደርግላቸዋል? በደሉ በደሉን? ተማረከች። ተማርካ ሄደችነት ምን አደረገች የእግዚአብሔር ታቦት የሚማረከው አንድ ከቤት በደል ሲበዛ ሁለት ተአምራትን ሄዶ ለመግለጥ ነው ሄዶ ለመግለጥ ነው። ተማርካ ሄደች። ፍልስጤም ሄደች ፍልስጤም ወስደው ምን አደረጉት ከጣዋት ቤት አስቀመጡት ሲያስቀምጡት ምን አደረገው? በበነጋው ዳጎን ሲታይ ዳጎን ዳጎን ማለት አይን ያለው ጥሩ አይን የተቀረጸለት ጥሩ ጆሮ ያለው ጥሩ ከንፈር ያለው ጥሩ እጅ ያለው ጥሩ እግር ያለው ወርቅ የለበሰ ግን ድንጋይ ነው እንዴ ወርቅ የለበሰ ለሰ ይሰማዩ መምህራነ ዘያምሩ መጻሕፍት ተኢፉድ ፉዳን ሙንቱ እንዳጎኖ ሙለሰባዛት ወን። እንደታችሁ ግእዝ ተማሩ። ዳጎን ማለት ያን አሁን ለሊቃውንቱ የነገርኳቸው ማለት ነው። ስለዚህ ከዳጎን አጠገብ ሲያስቀምጡት በበነጋው ሲመጡ ዳጎን ከታቦት ጽዮን ሰግዶ ተገኙ። ተንበርክኮ እረ እኔ አይገባኝም ብሎ ተግዶ ተገኙ በታቦቱ ላይ ያለው እግዚአብሔር ኃይል ነው። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል። ጂ አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎን ሰበሩ። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲሁም የግራር እንጨት ነው። ከግራር እንጨት ታቦት ስራ ነው፣ ግን ኃይል ያለው እንጨት ግን፣ ብርሃን የሰፈረበት እንጨት ግን፣ ደመና የከበበው እንጨት ግን፣ እግዚአብሔር የባረከው እንጨት ግን፣ ወንዝ የሚፈራው እንጨት ተራራ የሚንቀጠቀጥለት እንጨት ወሰዱና፣ እንዴት እንዲ፣ ምን ሆኖ ነው አያ ዳጎን ብለው በበደገው ደግሞ ከፍ አድርገው እሱን አንስተው፣ እንዲ ይገርማል እራሱን የሚወድቅ ደግሞ ታወነ የሆነን ታች አድርገው ተገኘ። ጭራሽ በበደገው የዳጎን እግሩ ለብቻ፣ እጁ ለብቻ፣ ጭንቅላቱ ለብቻ ሆኖ ተቆራጦ ተገኘ። አንደኛ ሳሙኤል ምዕራፍ አራትም በደንብ አንብቡት። ፍልስጤም ውስጥ ያደርገ እዚያ ሆነ፣ የሀገሩን ሰው በሙሉ እባጭ እበጥ በታቸው። እባጭ ማለት ምን እንደሆነ ታውቃላችሁ? እባጭ ማለት የሰው ልጅ የመራቢያ አካሉ ግንድ ግንዱ ነው። አበጠ ማለት መራመድ መንቀሳቀስ አቃት። አይጣል አይደረስ ነው። አረት ይሄ ቦታ ከጋዛ ወደ አዛጦን ከዛጦን ደግሞ ወደ ጌት ከጌት ደግሞ ወደ አስቀሎና ላኳት ነው ያለው። የሀገሩን ሰው ሁሉ እየፈጀች ጠንቋዮች ቢጠየቁ የለም የለም፣ ይቺን የእግዚአብሔር ታቦት ካልመለሳችሁ ሰላም አይመጣም አሉት። እሺ ብለው ምን አደረጉ? የወርቅ አይጥ አምጠታባቸውን። እንግዲህ የእግዚአብሔር ንብረት መውሰድ የቤት አይጥ ያመጣል። አይት አመጣችባቸው የወርቅ የወርቅ አይጥ ሰሩ። እጅ መንሻል እግዚአብሔር ሰጥ አርገው በሁለት ጊደሮች ጀርባ ላይ ጭነው ታቦተ ጽዮንን ሰድዷል። ላሞቹ ወደ ቤታቸው ዘወር ሳይሉ፣ ወደ ግራም ወደ ቀኝም ሳይሉ ታቦተ ጽዮንን ይሉ ሄደች። ከአቢዳራ ቤት ገባች። የአቢዳራን ቤት ባረገችለት። ታቦተ አንደኛ ታቦተ ጽሆን አሸንፋ የመጣች ታቦት ሁለተኛ ደግሞ አደረገች በረከት የሰጠች ታቦት የአቢዳራ ቤት ባረከች። ከአቢዳራ ተነስታ ደግሞ ወደ ኢየሩሳሌም ስትመለስ በቅዱስ ዳዊት ዘመን ሁለተኛ ሳሙኤል ምዕራፍ ስድስት ላይ እንደምትመለከቱ ስትመለስ ደግሞ መንገድ ላይ የአቢዳራ ልጆች እየነዱ ሲሉ ሲወስዱ ዘንበል ስትል ኦዛ የሚባለው ሰው ሁለተኛ ሳሙኤል ምዕራፍ ስድስት ቁጥር ሰባት ላይ እደግፋለሁ ሲል መልአኩ መጥቶ እጁን ቆረጠው ይላል። ለምድ ነው እጁን የቆረጠው? ለምድ ነው እጁን የቆረጠው? ክህነት ሳይኖረው ታቦትን መንካት ስለማይገባ ነው መንካት ስለማይገባ። ስለዚህ እዚህ ታቦት እንጨት ነው ግንሳ፣ ሳይገባቸው የሚዳስሱትን እጃቸውን የሚቆርጥ ነው። ምናልባት ዛሬ ሰርቆ ይኸው እየዳሰስኩት ነው ልትል ትችላለህ። ነፍስህን ምን ያህል እንደቆረጣት ግን አታውቅም። ከእግዚአብሔር እንዴት ባለ ሰይፍ ቆርጦ እንደጣለና እንደለየህ አታውቅም። የሚሳለቁበትም ይኖራል። ይሄን ነው ታቦት የሚሉት ይላል። እስኪ እኔን ምን አደረገኝ ይላል። ይሄ ማለት ምን ማለት መሰለህ? ክርስቶስን በጥፊ እየመጣ እስኪ ክርስቶስ ምን ታደርግናለህ እንደማለት እና አይሁድን ክርስቶስን አይሁድ ክርስቶስን በጥፊ እየመቱ ማቴዎስ ሀያ ሰባት ላይ ማን ነው የመጣህ፣ እስቲ ተናገር፣ እስቲ ከመስቀል ውረድ ብለው ስለተሳለቁበት እሱ ምንም ስላላደረጋቸው ክርስቶስ ተሸነፈ ማለት ነው? አይደለም አንተ ሰው። አለ ቅዱስ ጳውሎስ ሮሜ ሁለት ላይ ትፈቅድሉ ታስተዋብቶ ለእግዚአብሔር በብዝሃ ምሮቱ ወበኦሆ ብሂሮቱ አንተ ሞኝ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈ እግዚአብሔርን ሞኝ ልትለው ተወዳለ። እንዲህ ያለ ስለታገሰ ትዕግስትን ጅልነት ታደርጋለ። ባይቱ በአምጣነኢትን የስ ትዘግ መቅሰፍ ተደረሰከ ነገር ግን ንስሐ እንዳለመግባት ራስ ለራስ ፍዳን ታከማቻለ። የተአምሩኑ ከመሳሄዱ ለእግዚአብሔር ኪያከ ያገር ኀበ ንስሐ የእግዚአብሔር ቸርነት አንተን ለምሕረቱ ለመጥራት ነበር እንጂ እንድትጠፋበት አልነበረም፣ ማለት ስለዚህ፣ የእግዚአብሔር ታቦት ሳይገባቸው የሚነኩትን የሚቆርጥ ነው። ከዳዊት ቤት መጣች። ቅዱስ ዳዊት ትሁቱ የእግዚአብሔር ታቦት ወደ እኔ ትመጣ፣ አንተ እንደምን ይቻላል በሙሉ ሀይ ወደ ብሰ ኤፉደቅን አይነ ይላል አይንን የሚበሰብስ ወርቅ ለብሶ በሙሉ ሀይሉ ነበር የሚዘምረው። ቅዱስ ዳዊት እየዘለለ ደስ እያለው የእግዚአብሔር ታቦት ወደ እኔ ሊመጣ አይገባውም ብሎ እየዘለለ አመሰገነ። እንደምታውቁት እዛ ሁለተኛ ሳሙኤል ምዕራፍ ስድስት ላይ ሜልኮል የምትባለው በመስኮት አይታ ሳቀችበት ይላል። እግዚአብሔር ማሕፀኗን ዘጋው በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማኅጸናቸው ይዘጋል። ይሄ እኔ እቃወማለሁ እና እየወለድኩ ነው ሊል ነው። ደግሞ አንዱ ይመጣል ነው ይሉ። ማኅጸን እኮ ብዙ አይነት ማኅጸን ነው ያለ። የአእምሮ ማኅጸን አለ፣ የነፍስ ዘግቶባል፣ ቆልፎብን የምትለፈልፎ እንደሞንታርቦ ልጅ ብቻ አይደል፣ ልጅ የሚወልደው ማኅጸን ብቻ አይደለም። ኢሳያስ እኮ ድንገት ኢሳያስ ዕራፍ አርባ ስድስት ላይ ምን ጸነስነ በእንተ ፈሪ ወጥ ነው ወለድነ ይለን፣ አንተን መፍራትን ጸነስን ምጥ ያዘን ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማሐፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማሐፀን ይዘጋል፣ በር ይዘጋል። እግዚአብሔር እንዲህ አደረገች፣ ዳዊትን ግን ባረከችው። እና የእግዚአብሔር ታቦት እንዲህ ኃይል ስታደርግ ኖራ ኖራ ኖራ ኖራ ኖራ በቀዳማዊ ሚኒሊክ አማካኝነት ህዳር 21 ቀን ኢትዮጵያ መጣች እላችኋለሁ።